የዳኒ መጨረሻ እንግዲህ እዚህ ላይ ደርሷል ማለት ነው። ማበድ ማበድ፣ ደረጃ ጨርቅ ጥሎ ማበድ ማለት ነው። እንግዲህ ከዚህም በፊት ጽጌ አሳብድሃታል። ምንም ማድረግ አይቻልም። ብድር በምድር ነው፣ በሰፈሩት ቁና ይሰፈራል ነው ጉዳዩ። ጽጌ እሽኮኮ ብላህ ነበር። ስታዝለህ ተንዘላዘልክባት እንጂ አዝላህ ነበረ፣ ችላህ ነበረ። ባገኘኸው ሴት መተካት እንደምትችል ነበረ የሚሰማ። ጽጌ ፍቅረኛ ያደለች በየሜዳው ስታንጓጥጣት ነበረ። ዲዜ ሊንራት ጋብዤ ብሞት አይቆጭም። ይሄ ለሴት ልጅ አስባችሁታል? አስባችሁታል? እናንተ አጠገብ ሆናችሁ ሌላን ሴት ጋብዤ በሞት ሌላን ሴት አቅፌ ብሞት ስትባሉ የተሰፈረ ከቁና እየተሰፈረል ነው። ጥሩ ነገር አድርጉ። አይ ነው፣ ጽጌን ሰርፕራይዝ ታረጋታለ፣ ልደቷን ታከብርላታለ። ይሄ በቂ አይደለም፣ ሪስፔክት ያስፈልጋል። አይምሮዋን ልጠብቅላት ይገባል። በምትፈልገው ሴት በመጣችው በሄደችው ሴት እንደምትቀይራት ካሰበች ወይንም እንደዚህ አይነት ነገር ካሳያት ሴት ልጅ ልቧም ቅስሟም ነው የሚሰበረው። አንተ ጋር ያለው ተስፋ ሙጥጥጥብ ነው የሚለው የሚያልቀው በቃ ሙጥጥጥጥ ብሎ ነው የሚያልቀው። በገዛ እጅህ ነው እቺ ልጅ ከእጅህ ያስመለጥካት። በገዛ እጅህና በገዛ አለ ዳኒ ዳኒ ዳኒ ስትል አንተ ደግሞ ወደ ሌላ ስትፈልግ ታንቋሻታል፣ ስትፈልግ ተመልሳል፣ ስትፈልግ ይቅርታ ትጠይቃለች፣ ስትፈልግ ደስ ያለ እናንተ የተመቸን ነው የምታደርገው። ታገሰች፣ ታገሰች፣ አዘለች፣ ተንዘላዘልክባትና ወደክ ምን ታደርግ ይችልች? የራሷን ላይፍ ለመኖር ሞከረች። ዳይስፖራም ሆነ ሽማግሌም ሆነ ሹገር ዳዲም ሆነ ሹገር ማሜ ጠበሰች ለእሷ ከተመቻት። አንተ ዛሬ በአስራ አንደኛው ሰዓት ፀጉር መንጨት፣ ሳምባ አመላጥ ምሮ ትርጉም የተበላ ቁብ ላይ መተ የኔ ካልሆነ እኔ ካልበላው በቃ አበለጠች እኮ በቃ አመለጠች፣ ወጣች ያልሰጣትን እንክብካቤ የሚሰጣት ያልሰጣትን ክብር የሚሰጣትን ቀበላ ገኘች በቃ ተቀሙበት እድሉን ባሎች ፍቅረኛችሁን ተንከባከቡ፣ ወንዶች ብዬ አስረድቻለሁ፣ ተናግሬያለሁ። አንተን አንተን ስትል መሄጃ የላትም ወዳጅ የላትም አትበል። አንዱ ሞጭ ላፋ እንደዚህ እንደሚልፍብ መገመት ነበረብ፣ መጠራጠር ይገባ ነበረ። ዛሬ አብሮ ያደግሽን ይለኝ አብሬ ያደ እና አብራ አብራ አድጋለች እና እንደ ጭቃ እየረገጥካ ስትመላለስ እሺ ትበል ቴ በቃ፣ አንዳንዴ እኮ ብለን ታግሰን እሽሩሩ ብለን ሲከብዳን እንደ ጦስ ዶሮ ነው አዙረን ወደኋላችንም እንጥራችሁ ታሪካችንም እናንተንም የትላንትናው ታሪካችን እዛ ወጥተን ነው ነው የምንመጣው። ወደፊት ለምን እንድጓዘው ከበረ ተነስተን፣ እንዴት ልትወስን ቻለች? እንዴት ልትራኝ እኔ አላምንም። አታምንም በጣም አንተን አንተን የምትል ችክ አንተን አንተን ማለት ማቆም ከጀመረች ትዝ አትልሃት ነው ብትጠበስ ያኔ አትሸታት ገባር ይሄንን ማረጋገጥ አለባችሁ ወንዶች። አንዳንዴ ወንዶች ስትወደዱ በቃ ጥብረር የምትሉት በቃ ሁሉም ሴቶች በጄ ናቸው። የሴት መውደድ አለኝ በቃ አንድ ሆነ እሺ ብላት ወይዬ ነው የምትለኝ። ታካብጃለሽ እሷም እኮ አንዱ ወይዬ አንዱ ተተሲላት ወይዬ ማለት አልከበዳትም። የወይዬ ወይዬማ አስር ወንድ ጠያቂ አለ፣ አስር ሴት ጠያቂ አለ። ወንዱም ጠያቂ አያጣም ብጤውን አያጣም፣ ሴቷም ብጤዋን አታጣም። ዋናው ነገር እንተማመን፣ ፍቅርን እንለጋገስ የሚለው ነገር ነው እንጂ የሚለው ጭዌን ነው እንጂ ለመተግበር እየተሞከረ ያለው በፊት ከዚህም በፊት አስለቅሳታል። ዲጄሊን ተነ በአደባባይ ነው ዲጄሊን እራት ጋብዤ ብሞት አይቆጨኝም ያልከው የዓለም ያወቀው ሀገር የሞቀ ነው። ተነቅሰ መተ ዲጄሊን አጥፋት፣ እባክህን ብላ ስትለምን ምንድን ነው ያልከው? መትረየስ ቢተኩስ እኔ ዲጄሊን አላጠፋትም ያልከው። ካዲያ ጽጌ ስለምታጠፋለች ለምንድን ነው የምታጠፋው? አንተም ጎረምሳ ወንድምህን ተጠበስ። እሷም ሹገር ዳዲም ሆነ ሹገር ምንም የተመቻትን ጠብሳለች። የተመቻትን ላይፍ መኖር መብቷ ነው። ዛሬ ጸጉረን በትነጭ ዛሬ የት አባቴ አግኝቼ ወይዬ እንድትለኝ ላድርጋት የለም። መጀመሪያ ነው እንጂ በቃ መጀመሪያ መጠንቀቅ ነው። መጀመሪያ ነው መጠንቀቅ። ከሄደች በኋላ ወይ ምን ውርይ ምን ያደርጋል? ለመመለስ ጫማ እስኪሳሳ ጫማ ከጫማ አልፎ ተረከዝህ እስከሚ እስከሚሳሳ ድረስ ብትመላለስና ብትለምናት ምን ዋጋ አለው? አንዴ ከቆረጠች ሴት ልጅ በቃ አሞቷ ፈሷል። አንተ ጋር ያለው ስሜት አሞቷ ከፈሰሰ በቃ አለቀ፣ ተበልተሃል። አንተው መጀመሪያ ነበረ ክብር አልሰጣትም። አልተጠነቀክላትም። ዳንዬ ዳንሻ ዳኒኳ ስትል ወይዬ አላልካትም። ያ ወይዬ አላዳመጥካትም። በቃ ምንም ማድረግ አይቻልም። ዛሬ ዳያስፖራ አገኛቸው እንግዲህ መገፋት አንዴ ጥሩ ነው፣ አንዳንዴ ጥሩ ነው። ስትገፉ በቃ የሚገርም ሀብት ላይ ጥላችኋል የሚገርም ጥሩ ነገር ላይ ጥላችሁ። በቃ ለመነች አስለመነች፣ እምቢ አልቃሽ አፈረኝ አልክ። ይህ መገፋት ጥሩ ደግሞ። በጋርድን የምትሄደው ልጅቷ እንኳን ከአንድ ዳን ይቅርና ከሺ ዳን የሚጠብቃት ጋርድ አለ። በሁለት እና በሶስት ሳምንት ውስጥ የመኪና ቁልፍ አንተ ሳምባዋን ከመላጡ ውጪ ምን ሰታታል ነጌታ? አዎ፣ ልደቷን ሰርፕራይዝ ስታረግ አንድ ሰንሰል ወርቅ ወይ ትላት አለ አስበዋል። ግን የመኪና ቁልፍ ግን የለም እሱ ቀርቶባት፣ ወይ ባልካት ፎን በተንከባከብካት ፍቅር በሰጣት። አሁን ግን ፍቅሩም አልጋ ባልጋ፣ ሪስፔክቱ አልጋ ባልጋ፣ መኪናው ተከፍቶ መኪና መገዛቱ አለቁ የመኪናው በር የሚከፍት ሰራተኛ አያችሁት መገፋት የት እንደሚያደርስ መገፋት ላይ ነው የሚሰቅለው ላይ ታንሻ ጥሩ ነው መግፋት ጽጌ ላይ ነው የጣላት ላይ ተበላ አመለጠች ከዚህ በኋላ ጸጉሩን ብትነጭ ብትቃጠል ምንም የለም ረጋ በላሁንም ለሁለተኛው እድል ተጠንቀቅ ነው የምልህ እኔ የምልህ ነገር በኔ በኔ ድርሻ ይሄን ነው ዘራፍ ምናምን የምትሉ ወንዶችም ሆናችሁ ጥሩ ባል ሰጥቷችሁ ደግሞ አሸሸ ገዳሜ የምትሉ ሴቶች ተማሩበት። መገፋት እዛ ይጥላል፣ መግፋት ደግሞ እታች ይጥላል። ይህንን አትርሱት። በኋላ በአስራ አንደኛው ሰዓት ከረፈደ በኋላ እየዬ ትርጉም የለው። ካለቀ ካለቀና ከተበላሸው በኋላ ምንም ሊፈይድ የሚችለው ነገር የለም ማለት ነው። ይሄን ልታውቁ ይገባል። ውድ ቤተሰቦች እንዴት ናችሁልኝ? ልኝ ነው ያለሁላችሁ በያላችሁ፣ በሰላም ጤና ይብዛላችሁ። መግቢያ ላይ ሰላም አላልኳችሁም። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ወዳችኋለሁ።